እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ሮሜ ምዕራፍ 1 ቁጥር 28። በአሁኑ ወቅት እጅግ አሳሳቢ አስከፊና ይህ መጽሐፍ ቅዱሳዊ የሆነው የተመሳሳይ ፆታ ጋብቻ እኩይ አስተሳሰብና ድርጊት ወደ ምድራችን በፍጥነት እየተዛመተ በመሆኑ የመጽሐፍ ቅዱስ ሠራዊት ዓለም አቀፍ ቤተ ክርስቲያን እንደ ወንጌል ባለ አደራ ከእግዚአብሔር ዘንድ የተሰጣትን ትውልድ ተኮር ሐዋርያዊ ተልእኮና ማኅበራዊ ኃላፊነቷን መወጣት ስለሚገባት በዚህ ጉዳይ ላይ ያላትን ጽኑ ተቃውሞና መጽሐፍ ቅዱሳዊ የመፍትሄ አቋሟን በዛሬ ዕለት ታስተላልፋለች። ድኅረ ዘመናዊውን የሕይወት ዘይቤ ተከትሎ በመላው ዓለም እየተንሰራፋ ያለውን አካሄድ በጠራው መጽሐፍ ቅዱሳዊ አስተምህሮ መመከት የቤተ ክርስቲያን ግዴታና ኃላፊነት መሆኑን ቤተ ክርስቲያናችን ታምናለች። ግብረ ሰዶማዊነት ጽዩፍ ተግባር መሆኑን አስረግጦ የሚያስረዳውን ይህንኑ የቤተ ክርስቲያኒቱን የአቋም መግለጫ እንዲያቀርቡልን የሐዋርያዊው አመራር ጉባኤ የዋናው ቢሮ ኃላፊ የሆኑትን መጋቢ ሄኖክ ገለታን ወደ መድረክ ጋብዛለሁ። የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተ ክርስቲያን በተመሳሳይ የፆታ ጋብቻ ማለትም በግብረ ሰዶማዊነት ላይ ያስተላለፈችው የአቋም መግለጫ የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተ ክርስቲያን የዛሬ 33 ዓመት ከጌታ ዘንድ በመጣው ግልጽ ተልኳዊ ራእይ መሰረት በትውልድ መካከል የጽድቅ ተጽዕኖ የሚያመጣ ህዝብን ለማስነሳት የተመሰረተች አገር በቀል የእምነት ተቋምና የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አባል ናት። በዚህ ዘመን በምድራችን ላይ እጅግ በጣም አሳሳቢ ከሆኑትና ከመጽሐፍ ቅዱስ እውነት በተቃራኒ እየተከወኑ ካሉ ኢመጽሐፍ ቅዱሳዊ ኢሰብአዊ ኢሞራላዊና አጋንንታዊ ልምምዶች መካከል አንዱና ዋነኛው የግብረ ሰዶማዊነት አስተሳሰብና ተግባር ነው። ይህ አስተሳሰብና ተግባር ከእግዚአብሔር ዘንድ ፍርድን የሚያስከትል ምድርንም በታላቁ አምላክ የሚያስጠይቃትና ለእግዚአብሔር መንግስት የወንጌል ስራም እንቅፋት የሆነ ነው እንዲሁም ጋብቻንና ቤተሰብን የሚንድ ከክርስትና አስተምሮ፣ ጋር የሚጣረስ የጤና ቀውስን የሚያስከትል፣ ከነባራዊ ማህበረሰባችን ባህላዊ እሴቶች ጋር የሚቃረን እኩይ የህይወት ዘይቤ ነው። ስለዚህ እኛ የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተ ክርስቲያን የጉዳዩን አሳሳቢነትና አስከፊነት በመገንዘብ መንፈሳዊ ግዴታችንና ማህበራዊ ኃላፊነታችንን መወጣት እንደሚገባን ጠቅላላ የራይ ተካፋዮች ህዝብና አገልጋይ መሪዎች የጋራ ስምምነት ላይ ደርሰናል። ይህንንም ውጥን ወደ መሬት ማውረድ ይቻል ዘንድ ለትውልዱ የእግዚአብሔርን ቃል ትምህርት በማስተማር ከዚህ አስከፊ ተግባር ከመጠበቅና በጸሎት ከመጋደል በተጨማሪ በይፋ ጉዳዩን ማውገዝ እንዳለብንም በማመን ይህን የአቋም መግለጫ አስተላልፈናል። ቤተ ክርስቲያኒቱ ከዛሬ 20 ዓመት ጀምሮ አስከፊ የርኩሰት ተግባር ወደ ምሪቱ በከፍተኛ ፍጥነት እየተስፋፋ መሆኑን በመገንዘብ በአገልጋዮችና በአመራር ስልጠናና ስብሰባዎች ላይ በተደጋጋሚ ስለ ጉዳዩ በመመካከር ስልጠናዎችን መስጠት በጌታን ፊት አጥብቀን ከመጸለይ ባሻገር ማኅበረሰቡ ስለ ጉዳዩ አስከፊነት ተገቢውን ግንዛቤ እንዲያገኝ በጉዳዩ ዙሪያ በተለያዩ ጊዜያቶች በጋዜጣና በመጽሐፍ የተለያዩ ጽሑፎችን ጽፈናል። አሁን ግን ይህ ከእግዚአብሔር ቃል ከሞራልና ከማኅበራዊ እሴት ያፈነገጠ እርኩስ አጋንንታዊ ተግባር መልኩን እየቀያየረ ቀስ በቀስ ወደ ምራችን በመግባት ስር የመስደድ አዝማሚያ እያሳየ በመሆኑ ቤተ ክርስቲያን በይፋ ወይም በአደባባይ በጉዳዩ ላይ ያለትን አቋም መግለጥ እንዳለባት ታምናለች። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁን ግለጡት እንጂ ኤፌሶን 511። የአቋም መግለጫችን ሙሉ ቃል ከዚህ እንደሚከተለው ይሆናል። የተመሳሳይ የጾታ ጋብቻ አስተሳሰብና ድርጊት በመጽሐፍ ቅዱስ እይታ እኛ የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተ ክርስቲያን ራይ ተካፋዮችና ህዝቦች፣ አገልጋዮች፣ መሪዎች ከሰብዓዊ አመክኔው ባሻገር ግብረ ሰዶማዊነትን ማውገዝ የሚያስችል በቂ መጽሐፍ ቅዱሳዊ መሰረት እንዳለን እናምናለን። በዚሁ መሰረት በመጽሐፍ ቅዱስ ውስጥ በብሉይ ኪዳንም ሆነ በአዲስ ኪዳን የተመሳሳይ ጾታዎች ጋብቻ ወይም ግብረ ሰዶማዊነት እግዚአብሔር እጅግ የሚያሳዝንና የሚያስቆጣ ትውልዱን ለከፋ መንፈሳዊ ስነልቦናዊና ማህበራዊ ቀውስ የሚያጋልጥ ኢ መጽሐፍ ቅዱሳዊ ኢ ተፈጥሯዊ ኢ ሰብአዊና ኢሞራላዊ ድርጊት ወይም ኃጢአት መሆኑን የሚያስረግጥ ትምህርት ተመለከቱ መኖሩን አበክረን እናምናለን። የእምነት አባቶችም ሆኑ ሐዋርያት የዚህን ድርጊት አስከፊነት ተረድተው በመንፈስ ቅዱስ በመነዳት በዝርዝርና በጥልቀት እንደኮነኑትና እንዳወገዙት ቅዱስ ቃሉ ገላልጦ ያስተምራል። ዘፍጥረት 18 16፣ ዘፍጥረት 19 ከ1 እስከ 11፣ ዘሌዋውያን 18 22፣ ሮሜ 1 ከ24 እስከ 27። እነዚህ ከላይ የተጠቀሱት የቃሉ ክፍሎች እንደሚያስረዱን ከሆነ የተመሳሳይ ጾታ ጋብቻ ፍጹም ኢ መጽሐፍ ቅዱሳዊ ተግባር እግዚአብሔርን የሚያሳዝንና የእግዚአብሔርን ቁጣ የሚቀሰቀስ በመሆኑ እጅግ አጥብቀን እንቃወማለን። በዚህ አስተሳሰብና ተግባር ውስጥ ያሉ ሰዎች ሁሉ በንስሐ ወደ እግዚአብሔር በመመለስ ከእግዚአብሔር ጋር እንዲታረቁ ጥሪያችንን እናስተላልፋለን። መጽሐፍ ቅዱሳችን በመጀመሪያ የፍጥረት ጅማሮ እግዚአብሔር ሰውን ሲፈጥርና የፈጠረውንም ሰው በጋብቻ ተጣምሮ በምድር ላይ እንዲበዛ እንዲሁም የቤተሰብ ምስረታን ሲገልጽልን መጽሐፍ ቅዱስ በየትኛውም ክፍል ላይ የተመሳሳይ ጾታ ጋብቻ ወይ ጥምረትን አይገልጽም። ዘፍጥረት 1 27 ዘፍጥረት 4 1 ይህ የተቃራኒ ጾታ ማለትም የወንድና የሴት ጋብቻ የጋብቻ ጥምረት በጊዜ ሂደት የማይለወጥ የማይሻሻል ዘላለማዊ የሆነ የመለኮት ድንጋጌ ነው። የተመሳሳይ ጾታ ጋብቻ ለትውልድ ቀጣይነት እንቅፋት ነው። እኛ የመጽሐፍ ቅዱስ ሠራዊት ዓለም አቀፍ ቤተክርስቲያን የራይ ተካፋዮችና ሕዝቦች አገልጋይ መሪዎች በመጽሐፍ ቅዱሳችን በዘፍጥረት ምዕራፍ 1 ቁጥር 27 ብዙ ተባዙ፣ ምድርንም ሙላት ለሚለው አምላካዊ ድንጋጌ ማስፈጸሚያ ብቸኛው መንገድ አንድ ወንድና አንዲት ሴት ማለትም ተቃራኒ ጾታዎች በሚያደርጉት ህጋዊ ጋብቻና ጥምረት ውስጥ በሚኖረው የትውልድ መተካካት ሥርዓት ብቻ መሆኑን አበክረን እናምናለን። ለዚህም ደግሞ መጽሐፍ ቅዱሳችን በዘፍጥረት ምዕራፍ አምስት ቁጥር ሁለት ላይ ወንድና ሴት አድርጎ ፈጠራቸው ይላል። የተመሳሳይ ጾታ ወይም ግብረ ሰዶማዊነት ግን ትውልድን ለመተካት እግዚአብሔር ካስቀመጠው ሥርዓት ያፈነገጠ ኢሞራላዊ ድርጊት መሆኑንና በዚህም ውስጥ የሚተካ ትውልድ ባለመኖሩ ለብዙ ተባዙ አምላካዊ ስርዓት እንቅፋት የሆነ አስተሳሰብና ድርጊት መሆኑን ጠንቅቀን እንረዳለን። ስለዚህ ይህ ድርጊት ትውልድ በምድር ላይ እንዳይበዛ እንቅፋት የሆነ እግዚአብሔርንም የሚያሳዝን ኃጢአት በመሆኑ እጅግ አጥብቀን እንቃወማለን። በዚህ አስከፊ አስተሳሰብና ድርጊት ውስጥ ያሉ ሰዎች ሁሉ ትውልድ ቀጣይነት ከማህበረሰብ ዘንድ የሚነሳባቸውን ጥያቄ ለማምለጥ ጉዲፈቻን፣ የማዕፀን ክራይን ወይንም የፅንስ ዘር ተሸካሚና በቴክኖሎጂ በመታገዝ ያለ ተቃራኒ ፆታ በተመሳሳይ ፆታ ጋብቻ ትውልድን ማስቀጠል እንችላለን የሚል ጽኑ አቋም እያንጸባረቁ ለዚህም እየተዘጋጁ ይገኛሉ። የእግዚአብሔርን አሳብ የሚመስል ነገር ግን እንደ ቃሉ ያልሆነና እውነተኛውን አምላካዊ ፈቃድ የሚተካ ነገር ሁሉ የእርሱ አሳብ አይደለም። ስለዚህ እግዚአብሔር ለፍጥረት ያለውን መለኮታዊ ድንጋጌ ይቃረናልና በጽኑ እንቃወማለን። የተመሳሳይ ፆታ ጋብቻና የጤና ቀውስ የተመሳሳይ ፆታ ጋብቻ ወይም ግብረ ሰዶማዊነት በብዙ የስነ ልቦናና የሕክምና ባለሙያ ምሁራን እንደተረጋገጠው በዚህ ድርጊት ውስጥ የሚገኙ ሰዎች ለበርካታ የስነ ልቦናና አካላዊ የጤና ቀውስ የተጋለጡ መሆናቸውን የሚያረጋግጡ አያሌ ሳይንሳዊ ማስረጃዎች እንዳሉ ይታወቃል። ስለዚህ ግብረ ሰደማዊነት በዜጎቻችን በተለይም በተተኪ ትውልድ ላይ ከሚያስከትለው መንፈሳዊ ቀውስ በተጨማሪ ስነልቦናዊና አካላዊ ቀውስ የሚያመጣ በመሆኑ አጥብቀን እንቃወማለን። በዚህ የተመሳሳይ ፆታ ጋብቻዊ ጥምረት አስተሳሰብና ተግባር ውስጥ ያሉ ሰዎችን በተመለከተ በተደረገው አንዳንድ ጥናት ነገሩ ኢተፈጥሯዊ ኢሰብአዊና ኢሞራላዊ ድርጊት መሆኑን ሂሊናቸው ስለሚመሰክርባቸው አስተሳሰባቸውና ድርጊታቸውን ትክክል ስላልሆነ ከሂሊና ወቀሳ ለማምለጥ ሲሉ ራሳቸውን ወደ ጥፋት እየወሰዱ እንደሆነ በአደባባይ የምንሰማው ነገር ነው። የተመሳሳይ ጾታ አስተሳሰብና ድርጊቱ የሚያስከትለው ማኅበራዊ ቀውስ። የተመሳሳይ ጾታ ግንኙነት ወይም ግብረሰዶማዊነት በጥቂት አገራት ካልሆነ በስተቀር በበርካታ ሀገራት ፍጹም እየተወገዘ ሲሆን እንደ ኢትዮጵያ ባሉት ሀገራት ደግሞ በየትኛውም ሃይማኖትና ባህል ተቀባይነት የሌለው ድርጊት ነው። እንዲሁም አገሪቱ በምትተዳደርበት የቤተሰብ ሕግ ጭምር የተወገዘ ተግባር በመሆኑና ድርጊቱም በራሱ ከማህበረሰቡ የአኗኗር ስርዓት ያፈነገጠ ስለሆነ ማህበራዊ ቀውስ የማምጣት አቅሙም እጅግ ከፍተኛ ነው። ስለዚህ ግብረሰዶማዊነት ከሃይማኖት አንጻር ብቻ ሳይሆን ከማኅበራዊ ግንኙነታችንም ረገድ እንቅፋት በመሆኑ እናወግዛለን። በሀገራችን ኢትዮጵያ በአማካኝ ከዘጠና በመቶ በላይ ያለው ህዝብ በተለያየ ሃይማኖት ውስጥ የታቀፈ እንደሆነ ይገመታል። ስለዚህ ይህ እርኩስ አስተሳሰብና ተግባር በየትኛውም የሃይማኖት ተቋም ተቀባይነት የለውም። የቤተ ክርስቲያን ድርሻ የሰው ልጅ በኃጢአት በመውደቁ ምክንያት በገጠመው መንፈሳዊ ውድቀትና ከገባበት እርግማን የተነሳ እግዚአብሔር ከጥንት ጀምሮ ልዩ ልዩ መፍትሔዎችን ለሰው ልጆች ሲያዘጋጅ እንደነበረ ቅዱስ ቃሉ ይነግረናል። በአዲስ ኪዳን ጌታችን ኢየሱስ ክርስቶስ በሥጋ ወደ ምድር በመምጣት ስለ ሰው ልጆች ኃጢአት ሁሉ በመስቀል ላይ ደሙን አፍስሶ በመሞቱ ሞታችንን በሕይወት፣ ኃጢአታችንን በእርሱ ጽድቅ፣ እርግማናችንን በበረከት ከእግዚአብሔር ተለይተን የነበርንበትን የቁጣ ልጅነት ወደ እግዚአብሔር የልጅነት ስልጣን ለውጦታል። ስለዚህ ቤተ ክርስቲያን በግብረ ሰዶማዊነት አስተሳሰብና ተግባር ውስጥ ላሉት ሰዎች ሁሉ በእግዚአብሔር የርራይ ልብ ከዚህ የጥፋት አዘቅት ውስጥ እንዲወጡ ወንጌል ልንሰብክላቸው ይገባል። በደሙ የማይነጻ ኃጢአት በስሙ ኃይል የማይሰበር እርግማን ደግሞም በመንፈስ ቅዱስና በቃሉ ኃይል የማይሰበር የማይበጠስ እስራት የለምና፣ ስለዚህ ለእነዚህ ወገኖች የወንጌልን ከመስበክ ጎን ለጎን በስነ ልቦናና በሕክምና ባለሙያዎች የተደራጀ የአማካሪዎች ቡድን በማዋቀር በንስሐ ለሚመለሱት የምክር አገልግሎት በመስጠት መደበኛ ህይወታቸውን እንዲመሩ ልታደርግ ይገባል። ቤተ ክርስቲያን በአገር አመራርና አስተዳደር ፖሊሲን በማርቀቅ እንዲሁም በህግ ማውጣትና ማስፈጸም ለተሰማሩት የአገር ባለአደራዎች የትውልድ አደራ እንዳለባቸው በመገንዘብ ከመቼውም በላይ የህዝቡን ስነ ልቦና ጤናና ማህበራዊ ህይወት በመጠበቅ ኃላፊነታቸውን እንዲወጡ አደራዋንና የሐዋርያዊ የተልዕኮ ጥሪዋን ታስተላልፋለች። አንዳንዶችንም ከእሳት ነጥቃችሁ አድኑ፣ ይሁዳ ቁጥር 22 በመጨረሻም እኛ የመጽሐፍ ቅዱስ ሠራዊት ዓለም አቀፍ ቤተ ክርስቲያን የራእይ ተካፋይ ህዝቦችና አገልጋይ መሪዎች የዚህን ድርጊት አሳሳቢነትና አስከፊነት በመረዳት በጉዳዩ ላይ ያለንን የተቃውሞ ድምፃችንን በይፋ እናሰማለን። በተጨማሪም በዚህ ድርጊት ውስጥ ለሚገኙት ሰዎች እውነተኛውንና የሚያድነውን የክርስቶስን ወንጌል በፍቅርና በርኅራይ ልብ መስበክ መለኮታዊ ኃላፊነታችን እንደሆነም እናምናለን። የድርጊቱ ሰለባል የሆኑትም በንስሐና በይቅርታ እንዲመለሱ ጥሪያችንን በእግዚአብሔር ርኅራኄ እናስተላልፋለን። ከቤተ ክርስቲያን የአቋም መግለጫ በተጨማሪ የጉዳዩን ኢ መጽሐፍ ቅዱሳዊ፣ ኢ ሰብአዊ፣ ኢ ሞራላዊ፣ ኢ ተፈጥሯዊና አጋንንታዊ አስተሳሰብና ተግባር መሆኑን ከመቼውም ጊዜ በላይ ለትውልዱ በግልጽ በማስተማር እናወግዛለን በዚህም የተጠቁ ወንዶችና ሴቶችን በክርስቶስ ፍቅርና ራእይ ከገቡበት ነጥቀን ለማውጣት ሁሉም ቤተ እምነቶች እንዲረባረቡና በዚህም ዙሪያ አስቸኳይ እርምጃ በመውሰድ መለኮታዊና ትውልዳዊ አለፍነታቸውን እንዲወጡ በጌታ ፍቅር ጥሪ እናስተላልፋለን። የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተ ክርስቲያን መስከረም 2018 ዓ ም አዲስ አበባ